እርሳት ይለኛል፣ እርግፍ አድርጌን አንቺን ለመርሳት እኔ አልቻልኩኝም። እርሳት ይለኛል፣ ወሬያ ይደበቅ። አንቺም ጨክነሽ አልረሳሽኝም፣ ፍቅር አልተውሽኝም። ታዲያ ካቃተው ልባችን መራቅ ብንወስንም እርሳት ይለኛል ወይኔ ባለማስታወል የሆነ ስህተት ብንሰራም፣ ይላል እንግዲህ። የጎሳዬን እንግዲህ እየዘፈነላት ይገኛል አብርሽ በኢንስተግራሙ ላይ። እንግዲህ ያው እንዳልኳችሁ ትናንትና በኢንስተግራም እያለቀሰ እያዘነ ይመጣል ብዬ ነበረ። ይኸው እንግዲህ አዝኗል ማለት ነው። ሩትዬ እኔና አንቺ አልተረሳሳንም፣ ብንራራቅም እንገናኛለን፣ አልወሰንም። እንግዲህ ያው እንገናኝ እያለ ነው። በአጭሩ እንግዲህ ተገናኙ በቃ። እርቅ ይንጣ ሰላም ይንጣ። በቃችሁ፣ እንግዲህ ሁለታችሁም በቃችሁ፣ ታረቁ። እና ታዲያ ምን እንበል እንግዲህ፣ ይህ አስደንጋጭ መልዕክት ነው። እንግዲህ አብርሃም እየዘፈነላት ነው። ትናንትና ከትናንትና ወዲያ የት ነበርክ ነበር ይ አይ ማይክል አይ፣ እውነት ሰውዬው፣ እውነት። አይዞ አታልቅስ፣ አታልቅስ። እንደው ዛሬ እንደዚህ ከምታለቃቅስ እኮ ሽማግሌ ይዘህ ሄደህ ርቅ ብታወርድ ሰላም ይመጣ ነበር። እንደው እስኪ ኮሜንት፣ አስተያየት ስጡ። እንዴ ሩታ እንደዚህ አምሮባት ተውቦባት ሲሄድ ፍቅር ምናምን ነገር እስከዛሬ የት ነበርክ እንዴ? የት ነበርክ እስከዛሬ? ከምትጠላ ሰው ከሚሰርብህ ሚስትህን ሽማግሌ ዘንድ ሄደህ ሰላም እንደ መፍጠር ይህንን ያህል ኮተታ ኮተት መደርደሩ ጥቅም የለውም። ትዳር መከባበርን ያስፈልጋል። ሚስትህ ነፍሰ ጡር ናት። ጊዜ ስጣት፣ ፍቅር ስጣት። አለቀ። ከዚህ በላይ ምን ይባላል? ቤተሰቦች ላይክ፣ ሰብስክራይብ በሉ። ዋል ጉባይ ባይ